አባዬ ይሄንን ቢያዩ የበከነ ትውልድ እያቸው ነበረ። ምንድን ነው ምንድን ነው አንተ? ወንድ ብቻ አይደለም እንደ ቆፍጠና አትይም። አንቺ ምንድን ነው? ችግር የለም። እናትሽ አሁን ከጠዋቱ አስራ ሁለት ሰዓት ከሰላሳ ደቂቃ ሆኗል። እስከዚህ ሰዓት እንቅልፍ የምትተኛው ለምን? የነጋው መልሶ አይመሽም ለአንቺ እንቅልፍ የለሽማ። እና የመተኛት የለብኝ እንቅልፍ በወጣትነት ድህነት ነው። ደማን ተምቻን የቀሰቀስኩ እነ ጽናትን አልቀሰቀስኳቸው እንዴት አደርሽ እስኪ እንዴት አደርሽ ኪራይ እንዴት እንደዚህ ብለሽ ከጠራሽኝ እኮ በጣም ቆየሽ እንዴት ማለት ኪራይ ያልሽኝ እኮ የአፎ ለምታ ነው የአፎ ለምታ ደግሞ አይታሽም እሺ ያውን መልታዘስ ያችን የኔ ፍቅር ሳቂቷን ጽናትን አምጭል እኔ ስራይን እየሰራው ነው ኪራይ ለቀልድ ቦታ የለኝም አለ ብዬ እንዳስብ ነበር የጠበቀው በቃ እዚህ የምታወሪውን ነገር እያወቅሽ ኤች በቃ እንግዲህ ይህን ፍቅር ፍቅር እያልክ የምትጃጃለውን ነገር እንድታቆም ይፈልጋሉ ለአንቺ ለኝ ፍቅር ነው ድርጉር ተሸክሜ እንድኖር የተፈረደብኝ በቃሽ ከዚ ነው ለአንተ ሴት ልጅ ለእጅህን ማንሳት ብርቅህ ነው እንዴ ምን ነው ዛሬ አዲሷ ልጅ ጉድህን እንዳሰማብ ነው አረ በፈጠረሽ እንዲ ሲያሳበድክ ሰውነ በቃሽ ይህንን ላለማድረግ ከያሴ ጋር ብዙ ታገኛሉ። አንቺ ግን ሌላ አማራጭ አሰጠሽኛ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁለኝ? እኔ ሰላም ነኝ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆኖ፣ ዛሬ ደግሞ በጽናት ድራማ ነው የመጣላችሁ በክፍል አርባ አርባ ዘጠኝ ማለት ነው። ውድብ ትዬ ባለፈው ክራና ጽናት ተፈራርፈው እንደነበረ ያቋረጡ ማለት ነው። አባት ማለት ነው። እጮኛ ይዘውለት መጥተዋል ማለት ነው። እዛ ላይ እንዲዋደዱ ይዘዋት ሂደ ሄደ አምጣት ብለውት ማለት ነው። ማለት ነው። ውድብ ትዬ እዚ ላይ ክራና አሉት ሄደ። ከዛ እንግዳ ተቀብለህና ትናንት የነገርኩህ እንግዳ ትመጣለች፣ ስሙ ሀሰት ነው ይዘሃት ና አሉት ማለት ነው። እሺ ብሎ እንግዳ ሊቀበል ሄደ ማለት ነው። ኪራ ለመጣት ሄደ። ከዛ እሷ እሱ ለመጣት ሲሄድ ለጽናት ጠሯት ማለት ነው። ጽናት ጽናት አሏት፣ አቤት ስትነይ አሏት ማለት ነው። ሄደች አሁን፣ ለሁሉ ነገር ዝግጁ ሁኒ፣ እንግዳዋ እየመጣች ነው። ላንችም እድርሻለው። ክብሮም ሁላችሁም ታውቁታላችሁ ማለት ነው። ከክብሮም ጋር እድርሻለው። ለክራ እንደምትወደው ያውቃሉ። ከዛ ምን አሉ ጽናት እና ክራ እንደምዋደዱ ያውቃሉ። ግን ልጃቸው ሰራተኛ አግብቶ እንዳይባል ማለት ነው፣ ሰራተኛ እንዳያገባ ብለው ነው እንደዚህ እያርቅ ያሉት ማለት ነው። እኔ ከገራ ጋር ያሳደግኩት ልጅ አለ፣ ከሱ ጋር ስለ አንቺ መልካምነት ስናገር ሰምቼዋለሁ። ከሱ ጋር ያደረሽ ያለው አላት ማለት ነው። አይ አልፈልግም፣ አልፈልግም እኔ እንድትዳረስ ጉጆ አይደለው አለቻቸው ማለት ነው። ከዛ እዚ ላይ ግራ ይዟት መጣ፣ ለአዲሱ ውጮኛው ማለት ነው። ይዟት መጣ። ምግብ እየበሉ እያለ ውሃ ላምጣልሽ አላት። እንዲህ ወንድ ውሃ ወይ ከየት ነው የምታመጣው? ከክሽና ቤት። እንዲህ ወንድ ልጅ ክሽና ቤት አይሄድም ምናምን አለች ማለት ነው። ከዛ ስቀውዝም ዝም አሉ። ልጁ አባቷ እኮ ቀበት አድርጎ ነው ያሳደጋት ምናምን አለው አባት ማለት ነው። የሻምበል ልጅ ናት ምናምን እያሉ ከዛ ክራ ሄደ፣ ውሃ ላመጣላት ሄደ። እየሄደ እያለ ከጽናት ጋር ተገናኙ። ወዴት እየሄድክ ነው አለችው። ውሃ ላመጣለት፣ ለእንግዳ። እንግዳ ነው ያልከው? አንተ ነው ያልከው? አዎ ወንድ ነው። እና ሴት አይደለችም? እንዴት ነው እንዴ ወንድ ናት እኮ። በቃ ወንድ ናት። እንደኛ ነው የምትመስለው ሁሉ ነገር አለ ማለት ነው። እንዴ እዚች ቆንጅዬ ልጅ ናት አንተ ብለህ የምትጠራት? አይ ቆንጅና እስከአንቺ አትበልጥም ምናምን አላት ማለት ነው። እሷ ጽናትን በውስጥ ደስ አላት ማለት ነው። ደስ ብሏታል ስለምትቀና ማለት ነው። ከዛ ውሃ ላመጣላት ሲሄድ ጽናት ደግሞ ከአባቱ የክራ አባት እንደዚህ ሲላት ወደ ግሽና ቤት ሄዳ ማለት ነው። በጣም ተናዳ ነበር ተናዳ እኔስ ምንድን ነኝ ምንድን ነው እያለኝ ያለው ብላ በጣም ተናዳ እያለ ሜሩ መጣች ማለት ነው። ሜሩ ምን ሆነሽ ነው ደሞ አንቺ ብቻሽ ለብቻሽ የምታወሪው ምን ሆነሽ ነው? እየቀባጠርሽ ነው ምናምን አለቻት ማለት ነው። አይ አይ አልቀባጠርኩ ምናምን አለች ማለት ነው። ከዛ እንደዛ ብላ እያለም ከክራ ጋር ሀሴትና ከራዝ ላይ እያወሩ ነው። ስለ በጠዋት ነው የምነሳው ስለ የሆነ የራሷ ቤት እየተናገረች እኔ በጥዋት ነው የምነሳት መደው ተኝቼ አላረፍ ምናምን እያለች ማለት ነው። እኔ ተኝቼ ማርፈድ ምናምን አልወድም፣ እኔ በጠዋት ነው የምነሳው ምናምን እያለች ማለት ነው። ከዛ እንደዛ ነሽ እንዴ እንደዛ ነው እንዴ? ብሎ ከዛ ልተኛ ነው አሁን ልተኛ ነው ብላው ተኝ ተኝ ብሎ ትቷት ወጣ ማለት ነው። ትቷት ወጥቶ በር ላይ ቆሞ ማለት ነው ብታው እየተናገር ምን አይነት ምን አይነት እንግዳ ነው ያመጣልኝ አባቴ ምን ምን እያለ እያለ ጽናት ደግሞ ለክራ ልታዘብ ክራ ምን እየሰራ ነው ክላ ከሷ ጋር ተኝቶ ነው ብላ መጥታ ልታየው መጥታ ማለት ነው። ከዛ እሱን በር ላይ ቆሞ አንቺ ምን ምን ትሰር መጣች፣ ዘላይ ያላት አንተ ደግሞ ምን በር ላይ አስቆምህ? አለችው። ይህኔ ቅናታ ቀንተሽ ነው እሷ ጋር እንዳልተኛ ነው ምናምን አላት ማለት ነው። እንደዛ ብለው እያወር እያለ ሀሰት መጣች። ምንድን ነው እኔ እኮ ደባ የገባ መስለኝ ነው። ምንድን ነው የምትጫጩት? ምናምን አለቻት። አይ ለባስ አልመጣ፣ ለባስ አልመጣ ምናምን ስትላት ለጽናት ማለት ነው። እንደዚህ ስትላት ከዛ እህ አለ እኔ ሄድኩ እኔ ሄድኩና እናንተ አው ብላትታችሁ ገባችሁ ወደ ወደ ምኝታ ክፍሏ ትታችሁ ወጣችሁ ማለት ነው። ክራም ወደ ወደ ስራው ጽናትም ተናዳ ወደ ወደ ሚሩ ሄደች ወደ ክላስ ሄዳ እያለ ሚሩ መጣች ማለት ነው። ሚሩ ተኝታ ነበርና ወደ ሚሩ ሄዳ እዛ ላይ ሄዳ ተኛች። ምን ሆኖሽ ነው ደሞ ጽናት ሳር የምነሽ ነው ምናምን አለች። አይ ምንም አልሆንኩም ላይ ተኛች እዛ ላይ ክራ ተኝቶ እያለ ሴትየው በጠዋት ተነሳች ማለት ነው። በጠዋት ተነስታ ስፖርት እየሰራች ምናምን ቦክስ፣ ቦክሰኛ ነገር ናት። ቦክስ እየተለማመደች ምናምን ከዛ ተነስታ ተነስታ ክራ ተኝቶ ያለበት ቦታ ላይ ሄደች ማለት ነው። እንዲ እስካሁን ተኝቶ ነው ወይኔ አባቴ ምን አይነት ጉድ ነው የምታየው ምናምን አለች። ከዛ ውሃ ይዘ ህዳረጥች ማለት ነው እን ማለት ነው ምንድነው ምንድነው ያለክራ ከዛ እን ምንድነው እስካሁን ተኝተ ነው አለችው። አሁ ምን አገባሽ ተኛዋል ተኛ ምን አገባሽ አለ እና ወጣ በተሌለ ወጣቶች እንቀል እንቀት የእንቅልፍ ብዛት ድህነት ነው አለችው። ድህነት ነው ለምንድነው እስካሁን የሚታኛ ወላ። ከዛ ክራ ትታት ወጣ። ትታት ወጥቶ መጽሐፍ እያነበበት እያለን ናሁም የመጣ ምንድን ነው ቤተሳስጀ ነው ምና ምንድን ነው ቤት ቤት ነው የመጣት ምናምን ለ አይቶ ስለማያውቅ ማለት ነው። ከዛ እንደዛ እያለ እያለ ክራ መጣ። ምንድን ነው ታዋቃት ሀሴት እኮ ናት ታዋቃት አላት። እንዲህ ሀሴት እንዲህ ሀሴት አለ ከዛ ተቀመጠ። ከዛ ክራ ተነስቶ ወደ ጽናት ቤት ሄደ ማለት ነው፣ ወደ ወደ ክሽነ ቤት ሄዶ ክራዬ፣ ይሄ አለችው። ይሄ ጆሮዬ ነው ወይ ክራዬ ነው ያልሽኝ አላት። ምንድነው፣ ክራዬ ይሄ ብለሽ መጥራት ካቆምሽ እኮ ቆይተሽ ነው ምናምን አላት። ከዛ ያፍ ማለት ነው ይሄ ምላስ ወለምታ ነው ያፍ ወለምታ ነው አለችው። የምላስ ወጣ አይታሽም አላት ማለት ከዛ አሁን ልስራበት ለስራ ቦታ ውጣለኝ፣ ለስራበታለችው። ከዛም እንደዛ እንደዛ እያሉ ወደ አለም መግባባት ሄዱ። ክራ በጥፍ መታት ማለት ነው። በጥፍ ስመታት ሌላ አማራጭ ስላሳጣሽኝ ነው። እኔ ላልመታሽ ብዙ ጥሬት አድርጊያለሁ። አንቺ ግን ቢያልሽኝ፣ ለምን ላድርግ መታሽ ብሎ መቷት ወጣ ማለት ነው። እሷ ግን ክራ ጥፋተኛ ሆኖ ሳይሆን የመጀመሪያ ጥፋታቸው ይቅርተባ ብለው ትተውታል ማለት ነው ግን እንደዚህ እያለች ያለችው ወዳ ሳይሆን አባቷ እንደምን ብለሽ እራቂው ስላሏት ነው። ከሀሰት እንድግባባ ከሀሰት ፍቅር እንዲጀምሩ ማለት ነው። ልጃቸው ሰራተኛ ገባት እንዳይባል ብለው ማለት ነው። ግን ክራ የሚወዳት ግን ለጽናት ነው። ጽናትም ትወደዋለች እሱም ይወዳታል ማለት ነው። በእኛ ግን ለሰራተኛ ትንሽ ክብር ስለሌለ፣ እንዴ በተለይ ሀብታም ልጅ ከሆነ ሰራተ ሰራተኛ ገባ ከሱ በኢኮኖሚ ወይም ከሱ በታች እንዲያገባ የሚያገባ የለም በኛ ማለት ወይም በቃ ለክብራቸው ስለሚጨነቁ የእከሌ ልጅ ሰራተኛ ገባ እንዳይባሉ ማለት ነው። ተጨንቀው እንደዛ አሉ ማለት ነው። የሻምበል ልጅ ናት። የሻምበል ልጅ ናት። አሁን የሚያገባት ሀሴት የምትባለው አለው። ክራዬም መቷት ሲሄድ አላኮረፈችም። ጽናት እኔ እኮ ነኝ ወደዚህ ውሳኔ እንድትገባ እያደረግኩ እየገፋፋ ያለሁት ክራዬ፣ ይቅርታ አድርጊልኝ ምናምን አለች። እንደዛ እያለች ያለ ናሆሜና ናሆሜና ሜሮም የራሳቸው በራሳቸው አለም ነው ያሉት። እንደዛ እያሉ እየተጫወቱ እያለም ሀሴት መጣቻቸው ማለት ነው። ከዛ በራቀ ግናላችሁ ነው ምንድን ነው ድንብርብር አላችሁ ሳምናምን ያለች ላይክ ሸር እንዳትረሱ ወደች በክፍል አምሳ ስከ የምንገናኝ መልካም ቆይታ ይሆንላችሁ። ድድድ አደርጋችኋለሁ ላይክ ሸር አድርጎ ሳብስክራይብ እንዳትረሱ ባይ